እንዴት አረፈዱ ጋሼ እኔን ነው አዎ እርሶ ነው እንዴት አረፈዱ እያልኩት ነው ይቅርታ ጋሻ አይደለሁም ኮሮኔል ዘለቀ በላይ ይባላል ነው አባቴ ፊት አውራሪ በላይ ይባላል እንዴት ያለ ጀግና ነበር መሰለሽ ስለዚህ ከጠራሽኝ ኮሮኔል ዘለቀ ብለሽ ጥሪ ኮሮኔል ሆኖ ነው ለሌባዋ ሲሆኑት እቺ እኔ ወዳለ ፊት አውራሪ በላይ ልጅ አባቴ ዛሬ ነው ሞቶ ተቀብሮ መሬት የገባው። እኔ የበላይ ልጅ ነኝ። አንቺ የማንም ሌባ ዋስም ሆነው። ይቅርታ ጋሼ፣ እኔ ታሪክ መስማት አልወድም። እውነትሽን ነው። ብትፈልጊም ባትፈልጊም ታሪክማ ትሰሚያለሽ። አንቺና እኔ ቆመን የምናወራበት ይሄን ምድር በነጻነት ያቆዩልን ከእኔና ከአንቺ በፊት የነበሩ ጀግኖች አባትና እናቶቻችን ናቸው። ምን ታወራለች እቺ። እኔ እኮ የጠየቅኩት ለምን ለቢኒያም ዋስ ሆኑ ነው። ሰው ስለሆነ ነው። ያውም ሙሉ ሰው ስለሆነ እንዳንቺ ያለ ግማሽ አይደለም። ቢኒያም ልንገርሽ፣ እቺ እቺ ግማሽ